ሀገራችን የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል አካታችንና ሁሉን አቀፍ የተሳታፊ ልየታ በማድረግ የአጀንዳ ማሰባሰብ የምክክር ምዕራፍን ለማካሄድ ዝግጅቱን ማጠናቀቁን አስታውቋል። ኮሚሽኑ በነገ ሁለት የሚጀመረውን የአጀንዳ ማሰባሰብ የምክክር ሂደት በተመለከተ ደግሞ መግለጫ ሰጥቷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራም አብዮት ከፋለ አጠገቤ ነው የሚገኘው። ከእሱ ጋር ቆይታ የሚናደርግ ነው የሚሆነው እንደምን አልክ አብዮት? እንደምን አልሰለና ደህና ነኝ። እንግዲህ በዜና መጽሔታችን በስፋት እየተመለከት ነው ያለነው ጉዳይ ነው የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብና የምክክር ሂደትን በተመለከተ ደግሞ እንግዲህ መግለጫ ሰጥቷል። በቦታው ተገኝተሃል፣ እስኪ መግለጫው ምን ይመስላል መረጃዎችን ያቀርባል። እውነት ነው። እንግዲህ የኢትዮጵያ ሀገራዊ የምክክር ኮሚሽን በተለያዩ ክልሎችና ከተማ አስተዳደሮች ይህን ተግባር ሲያከናውን ቆይቷል። በአማራ ክልል ደግሞ በጸጥታ ችግሩ ምክንያት እስካሁን የዘገየ ጉዳይ ቢሆንም አሁን ላይ ይህንን በሚያካክስ መልኩ ስራዎች እየተሰሩ ነው ያሉት። በእስካሁኑ ሂደት እንግዲህ ከተለያዩ አካባቢዎች በክልሉ 267 ወረዳዎች አሉ። ከነዚህ ውስጥ 263ቱን እስካሁን ተደራሽ ማድረግ ተችሏልና በርካታ ተሳታፊዎችም ተለይተዋል። በተለይ በዚህ በተሳታፊዎችን በመለየት ሂደት ውስጥ ወደ 1960 የሚጠጉ ተሳታፊዎች ተለይተው እነሱን በማጣራት የሕዝብ ወኪልነታቸውን በማየት ወደ ተሳታፊዎች ልየታ ተገብቷል ማለት ነው። እንግዲህ ከነዚህ ተሳታፊዎች ውስጥ 4500 የሚሆኑ የሕዝብ ወኪሎች በነገው ዕለት በሚጀመረው ውይይት ተሳታፊ ይሆናሉ ማለት ነው። እነዚህ የተሳታፊ ልይታ ሂደቶችን አልፈው የመጡ ናቸው። አጠቃላይ በዚህ ሂደት ውስጥ ምን ምን ጉዳዮች ይኖራሉ የሚለውን በተመለከተ እስኪ ኮሚሽነር መላኩ ወልደ ማርያም የሰጡን መልእክት አለ። የእርሳቸውን ሀሳብ ተከታትለን እንመለስ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የምክክር ሂደት ለማከናወን የተለያዩ ተግባራትን ሲያከናውን ቆይቷል። ባለፉት ጊዜያት ከክልሉ 267 ወረዳዎች አስር የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው መርሃ ግብሮችን አጠናቋል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎ ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 2014 ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውን በይፋ አሳውቃለሁ ወይም እናሳውቃለን። በዚህ መርሃ ግብር ከአምስቱ የክልል የምክክር ባለድርሻ አካላት ማለትም ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ከማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች ይሳተፋሉ። በዚህ ምክክር ምዕራፍ በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረሰብ ወኪሎች በመጀመሪያዎቹ አራት ቀናት ማለት፣ ከነገ ጀምሮ ማለት ነው፣ በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች የሚያጠናቅሩ ይሆናል። እንግዲህ ቀደም ሲል እንደሰማናቸው እነዚህ 4500 የሚሆኑ ተሳታፊዎች ከተሳተፉና ከተወያዩ በኋላ ከየወረዳውና ከየመጡበት አካባቢ የራሳቸውን የሆኑ ደግሞ ውስን ወኪሎችን ይመርጣሉ። እነዛ ወኪሎች ደግሞ በስፋት ከተወያዩ በኋላ በተለይ ደግሞ አንኳር የሚባሉ የአማራ ክልል ሕዝብ የሚያነሳቸውን ጥያቄዎች በመለየት በአጀንዳነት እንዲያዙላቸው ሌላ ተጨማሪ ውይይቶችን ያደርጋሉ ማለት ነው። በዚህ ሂደት ውስጥ በተለይ ተሳታፊዎችን በመለየትና የሕዝብ ወኪሎችን ወኪልነታቸውን በሚያረጋግጥ መልኩ ሁሉን አሳታፊ በሆነ መልኩ እንዲከናወን የሀገራዊ ምክክር ኮሚሽኑ በጥንቃቄና በገለልተኝነት ሲሰራ የቆየ መሆኑን ደግሞ ኮሚሽነር ዮናስ አዳዬ በሀሳባቸው ገልጸዋል። የእሳቸውን መልእክት ደግሞ ተከታትለን እንመለስ። ከ132 ሚሊዮን ህዝብ ፍላጎቱ ምንድን ነው የሚለውን ከተለያዩ አቅጣጫዎች ማግኘቱ ላይ ስለሆነ በሀሳብ ውክልና ላይ ስለሆነ ግለሰብ ተገኘ አልተገኘ ብቻ ሳይሆን መገኘቱ እጅግ አስፈላጊ ነው። በጣም ጥሩ ነው። ነገር ግን ባይገኙም እነሱን ሀሳብ የሚወከልበት መንገድ መሻት ነው። ደኛ ትልቁ አሁንም እንደተባለው ደግሞ ሕገ መንግስቱ ላይ ስላልተወከለ በአሁኑ ሰዓት ምን ልዩ ነገር የተሰራ ነው? በአራት በአምስት ደረጃ ነው እየሰራ ያለ ነው። የሁሉም አካታችነት ግልጽ እንዲሆን፣ የሁሉም ኢትዮጵያዊ ባለቤትነት በዚህ ሀገራዊ ምክክር እንድንጸባረቅ፣ አንደኛ በግለሰብ ደረጃ እያንዳንዱ ኢትዮጵያዊ አጀንዳ መስጠት እንደምችል ለዚያው አውድ አመቻችተናል። ካሉበትም ደውለው፣ በኢሜይልም፣ በፌስቡክም በተዘረጉ ስርዓቶች በሙሉ በመግባት በግለሰብ ደረጃ፣ በቡድን ደረጃ። ሁለተኛው በቡድን ደረጃ በማኅበረ ተደራጁ ይሁኑ ያልተደራጁም ይሁኑ ካሉበት የሚሰጡበት መንገድ ከዚያስ ከርቀት የሚገኙት እንደ ዲያስፖራ በተቻለ ማንም ሰው አልተወከልኩም የለሁበትም እንዳይባል ልክ የ83ቱ አይነት ይህ ሕገ መንግሥት አይን አይወክለኝም ወይም ይህ ምክክር አይወክለኝም እንዳይሉ የእያንዳንዳቸው ሀሳብ ከግለሰብ ደረጃ በቡድን ደረጃ በማህበረሰብ ደረጃ በማናቸውም ሁኔታዎች እንዲወክል ጥረት አድርገናል። ስለዚህ ቅቡልነቱ ከሂደቱ ጋር እጅግ በጣም የተያያዘ ነው። ሶላያና እንግዲህ የሀገራዊ ምክክር ኮሚሽኑ በፍጹም ገለልተኝነትና ነጻ በሆነ መንገድ ስራውን እያከናወነ መሆኑም በመግለጫው ተመላክቷል። በተለይ ይህ እንግዲህ የምክክር ኮሚሽኑ ከማንም ወገንተኝነት በጸዳ መልኩ ለህዝብና ለእውነት ብቻ ቆሞ በርካታ ተሳታፊዎችን አሳትፎ እውነትን በመመርመር ሀገሪቱ ካለችበት ነባራዊ ሁኔታ እንድትወጣ በማድረግ በኩል የበኩሉን ሚና እየተወጣ እንደሚገኝና በዚህ ሂደትም ማንኛውም ዜጋ የራሱን የዜግነት ኃላፊነት በአግባቡ እንዲወጣም ጥሪ ቀርቧል። እንግዲህ ነገ በይፋ የሚጀመረው በአማራ ክልል የተሳታፊዎች የምክክር መድረክ በተለያዩ ሁነቶችን በተለያዩ አጋጣሚዎች የአማራ ሚዲያ ኮርፖሬሽንም በሁሉም ሚዲየሞቹ ለአድማጭ ተመልካች የሚያደርስ መሆኑን ከወዲሁ ለመግለጽ ነው ያሉኝ። መረጃዎች እነዚህ ናቸው።